ስም አብ ወወልድ መንፈስ ቅዱስ ኣህዱ አምላክ አሜን። ብሩካን እግዚአብሔር ልጆች፣ ተወዳጆች ሰላም ምረት ፍቅር የበዛላችሁ እግዚአብሔር ልጆች ሰማያዊ ይወደዳችሁ እግዚአብሔር አብ ወዶ ልጆቼ ብሎ ይጠራችሁ ዘንድ ያለውን ፍቅር የሰጣችው በጌታችን በመድኃኒታችን በኢየሱስ ክርስቶስ ክቡር ደም የተቀደሳችሁ የተዋጃችሁ በመንፈስ ቅዱስ የታተማችሁ ሁላችሁ ደምንቆያችሁ ሁሉን የሚችል አምላክ ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብ ከሕያው መንፈሱ ጋር በአንድነት በሶስትነቱ ተወደደ፣ ተመሰገነ ይሁን። እግዚአብሔር ልጆች ወደ ቅድስት ሀገር እስራኤል ለመሄድ ያው የተዘጋጀን ነው ለገና በዓል። አስር ቀን እዛ ሀገር እንቆያለን። ጥሩ ጊዜን ጥሩ ጉዞ እናደርጋለን። ታውቃላችሁ መቼም እስራኤል ሀገር መሄድ ማለት መጽሐፋችንን የምንማረው መጽሐፍ በዓይናችን ማየት ማለት ነው። በሕይወታችን ዘመን ከምንፈጽማቸው ትልቅ ነገሮች አንዱ ነው እና አንዱ ዝም ብሎ ጉዞ ብቻ አይደለም፣ ልዩ መንፈሳዊ ትርጉም አለው። ቤታችሁንም ልጆቻችሁንም ወላጆቻችሁንም መላክ የምትፈልጉ አናውቅ ልጅ ወጣኝ 11 4 13 8 እግዚአብሔር እናንተን ዘራችሁን ይባርክ። ተወዳጆች እግዚአብሔር ልጆች፣ ልቡን በእግዚአብሔር ስላበረታው ስለ እሴይ ልጅ ነው። ዛሬ በሱ ህይወት ላይ ነው የምንማረው። መጽሐፈ ሳሙኤል ቀዳማዊ ወይም አንደኛ ሳሙኤል ምዕራፍ 30 ከቁጥር አንድ ጀምሮ እስከ ስድስት ባለው ውስጥ ዳዊት ከሳኦል ፊት ሸሽቶ ባመለጠ ጊዜ ወደ ፍልስጤማውያን ሀገር ሄዶ መቀመጡን ይናገራልና ጽግላ በምትባል አካባቢ ከወታደሮቹ ከቤተሰቦቹ፣ ከሚስቶቹ፣ ከልጆቹ ጋር አንድ ላይ ይኖር ነበር እና ለውጊያ በወጣ ጊዜ መጽግላ ጦረኞች መጥተው ከተማይቱን አቃጥለው ሴቶችን፣ ወንዶቹ፣ ህፃናትን አንድ ላይ ሳይገድሉ ዘርፈው የዳዊትን ሚስቶች ጭምር ልጆች ጭምር አንድ ላይ ይዘው መሄዳቸውን ከሱም ውጭ ደግሞ አብረውት የተሰለፉ የወጡ ተከትሎት የወጡ ወታደሮች ህዝብ ሁሉ ቤተሰቦችን አንድ ላይ ማርከው መውሰዳቸውን እናነባለን። እንግዲህ ጀግኖች አንዳንዴ የሚማረክባቸው ነገር ይኖራል። ካልተጠነቀቁ የሚጠብቁት ነገር ከሌለ ውጭ ጀግኖች ስንሆን ቤታችንን መጠበቅ፣ ቤታችንን መደንባርገን መጠንቀቅ አለብን። ቤታችን ምንድን ነው የጎደለው? ልጆቻችን ቤት ስነ ልቦና ልቡስ ምን አለ? ይህንን ሁሌ መጠየቅ አለብን። እና በተለይ ደግሞ ደፈር ብለን ስለ ሰማያዊው ነገር ስለ መለኮታዊ ጉዳይ በእግዚአብሔር ስለተወደዱ በእግዚአብሔር በክርስቶስ መስቀል ስለተወደዱ እግዚአብሔር ፍቅር ስለሰጣቸው ይህንን እንዲያውቁ ለልጆቻችን መንገድ ይጠብቃቸዋል። ያው የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ግንብ ሮጦ ለሱ ያመልጣል። ልጆቻችን የሚጠበቁት በወላጆቻቸው ክንዳለ መሆኑ እንዲያውቁ ያስፈልጋል። እኛ ልክ የሌለውን ክብካቤ እናደርግላቸውና አንድ ቀን ዞር ስንል የሚነጥቃቸው ሊመጣ ይችላል። ስለዚህ ሁልጊዜም ቢሆን እኛም ባንኖር በታማኙ ጌታ አደራ ሰጣቸው ይገባል ልባቸው ውስጥ ልንከትላቸው ይገባል። እኛ የገባንን ፍቅር የተደረገልንን ነገር ያለ ምንም መሸራረፍ በግልጽ ልንነግራቸው ይገባል። ዳዊት ቤተሰቦቹን ጥሎ ለውጊያ ብሄደበት ነው እንግዲህ ቤተሰቦቹ የተወሰዱበትና በኋላ ሲመለስ የጠበቀው እሳት ነበረ። እና ሲላምብ ብላችሁ አንደኛ ሳሙኤል አንደኛ ሳሙኤል ምዕራፍ ሰላሳ ቁጥር ስድስት ላይ ስለ ወንዶች ስለሴቶችም ልጆቻቸው የህዝቡ ሁሉ ልብ ተቆጥቶ ነበርና ህዝቡ ሊወግሩት ስለተናገሩ ዳዊት እጅግ ተጨነቀ። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። ያው ሲመለሱ ታውቃላችሁ የልጅ ነገር፣ የሚስት ነገር፣ የቤተሰብ ነገር ምን እንደሆነ ጀግኖች ሁሉ ተቆጡ እና ዳዊትን መግደል አለብን ብለው አሰቡ። ምክንያቱም ዳዊት ነው ይዟቸው ለጦር ሜዳ ሄደው ከሀገራችን አስወጥቶን እቅድ የሌለው ውጊ ያስጀምሮ ቤተሰቦቻችን እናስወሰደብን ብለው በዳይት ላይ የተቆጡ እና በዳይት ፊት ሞት፣ ቁጣ በህዝብ በሚወደው ህዝብ መከዳት፣ ቁጣ፣ ንዴት፣ ይህንን መቆጣጠር ከባድ ነበር እና ከባድ በሆነ ሁኔታ ውስጥ እንዴት እግዚአብሔር ዳይት እንደሚጠቀምበት ነው የምትመለከቱት። እና ተጨነቀ ይላል። ከፊል ሰውነቱ ተጨነቀች። ሰው ነፍስና ስጋ ስለሆነ ስጋው ሁልጊዜ በሚያየው ነው የሚጨነቀው። በምናየው እንወሰዳለን። በምናየው አንድ አዲስ መዝሙር እየሠራሁት ያለሁት አለ። በሚያልፈው እንዳልወሰድ በሚቀረው ይላልና የሚያልፈው ይወስደዋል። የሰው ልጅ ልብ የሚበርደው ሰዓት የሚጠፋው ሰዓት ጸጥ የሚለው አውሎ ንፋስ የሰው ልጅ ልብ ይወስደዋል። እነ ፊልጶስ፣ እነ ናትናኤል፣ እነ ጴጥሮስ ገሊላ ባህር ላይ እንደዚህ ነው የሆኑት። አጠገባቸው ጌታ ኢየሱስ ተኝቶ የተነሳ አውሎ ነፋስ ልባቸውን ወሰደው። ስጋ ተው ካላሉት ልክ የለውም ይዞን ነው የሚሄድ። ስጋ እንድ ደራሽ ጎርፍ ነው፣ ካልተቆጣጠሩት መያዣ ካላበጁለት ይዞን ጠርጎ ነው የሚወስደን። እና እነዚህ ሰዎች ከጌታ ጋር ተቀምጠው እሱ እያለ አጠገባቸው የሚሞቱ መሰላቸው፣ የሚጠፉ መሰላቸው። ከዛም በላይ ደግሞ ስጋቸው መልእክት ያመጣላቸዋል ግድ የሌለው መሪ እንዳላቸው ግድ የለሽ ኢየሱስ እንዳለ አጠገባቸው እንዲሰማቸው ሁሉ አደረጋቸው። ስሜታቸውንም ደግሞ ተናገሩ። በእርግጥም አምነው ነበር እንደዚህ ብለው እምነታቸውንም አልደበቁም። ስንጠፋ የማይገድህ የተነሳሉት። እና ሰው ሰውነቱን ስጋውን ካልተቆጣጠረ መንፈስ ቅዱስ እንዲገዛው እንዲቆጣጠሩ ልጓም እንዳያበጅለት ካላደረገ ከፊሉ ሰውነቱ ፈሪ ከፊል ሰውነቱ ደግሞ ደፋርና ማይ ሊሆን ይችላል። ዳዊት በሰዎቹ ሁኔታ ተቆጣ፣ ተጨነቀ ይልና ግን በእግዚአብሔር ልቡን አበረታ። ወደ ሰዎቹ ሲመለከት አስጨናቂ ነበር፣ እዛቻቸው፣ ቁጣቸው እንገላሃለን ብለው ድንጋይ መጨበጣቸውን ሲመለከት በእርግጥም የሚተውት አልመሰለውም። ስለዚህ የሚሞት ነው የመሰለው ተጨነቀ። እንግዲህ ለምን ተጨነቃችሁ? አንባልም። ተጨንቀን እናቃለን፣ እንጨነቅም እንችላለን። ግን ሁልጊዜ የሚሆን የሚሻለው በእግዚአብሔር ላይ ልብን ማበርታት ነው። የመልቱ ዋና ጭብጥ መጻፉ ላይ መጻፉ ይሄ ነው። ዳዊት እንደተጨነቀው አልሆነበትም። የጽግላ ሰዎች አልገደሉትም ዳዊትን በድንጋይም አዘረወሩበትም። ምክንያቱም የሚጠብቀው አይተኛምና ልቡን ያበረታለት እግዚአብሔር አዳይ ነውና ማዳን ይችላልና ከተወረወረ ከተሰነዘረ፣ ያድናል። ከቁጣ ከሰው፣ ከአንደበት ክርክር ያድናል። በላባዎቹ ይጋርዳል፣ በክንፎችን በታች መተማመኛ ይሆናል። ዳዊት ሰውነቱ ሥጋው ቢጨነቅም፣ መንፈሱ ግን በእግዚአብሔር ላይ በረታ። ልቡ በእግዚአብሔር ላይ በረታ። ልብ እምነትን ይወክላል። ያንን መንገድ ያንን ቃል ያንን ቅባት ያንን ተስፋ አሰበ። አያችሁ በቤተልሔም ተራሮች ላይ ለእስራኤል እንዲነግሥ ተቀብቷል። እግዚአብሔር አዋቂ ነው። ለእስራኤል የሚነግስን ሰው በፍልስጠማውያን ምድር ባህሮች አይገሉትም። ቃሉ ጠበቀው። ተስፋው ጠበቀው። ተስፋው ጠበቀው። እግዚአብሔር ልጆች የታመነ ተስፋው ጠበቀው ስለዚህ ሁልጊዜም ቢሆን ሰውነታችን እንዲያም እንዲም ሊያስብ ይችላል ብዙ ነገር ሊያስብ ይችላል ብዙ ነገር አንድ ነገር ሲጎድለን ብዙ ጉሎቶቻችንን ያሳየናል አንድ ነገር አልበቃ ሲለን ነገሮች ሁሉን እንደማያበቁ ይነግረናል ሰውነታችን ስጋችን። አንድ ሰው ሲያስፈራራ ምድር ሁሉ ጠላት የሆነብን ይመስለናል። ስጋችን ሰውነታችን። አንድ ሰው ትኩረት ካልሰጠን ሰው ሁሉ ይጠላን ይመስለናል። ለስጋችን ፊት መስጠት አይገባም። ደግሞም መንፈሳችንን እምነታችንን ይቃወማል። ስጋ ሐዋርያው ጳውሎስ ስጋ በመንፈስ ላይ መንፈስን በስጋ ላይ ይነሳል ይላል። የዳዊት ሰውነት በሁለቱ ነገሮች ውጊያ ውስጥ ነበረ። ልቡ በእግዚአብሔር ላይ ትበረታለች፣ ስጋው ግን ታነዋውጠዋለች እና ስጋ በመንፈስ ላይ ሲነሳ የአንተ አምላክ አደን የሚለዋል መንፈስን የታለ የአንተ እግዚአብሔር ይለዋል፣ የታለ ይለዋል። በጣም ትልልቆቹን ብርቱዎቹን ቅዱሳን በዚህ መንገድ ፈትኗቸዋል። ስጋ ሐዋርያው ጳውሎስ በአውራቅ ንፋስ በተመቱ ጊዜ በትልቅ ጀልባ ላይ ሆኖ እንተርፋለን የሚል ተስፋችን ተሟጠጠ ነው የሚለው። በሮም እግዚአብሔር ቃል እንደሚናገር ተስፋ የተነገረው ሐዋርያ ጳውሎስ የአውሎ ንፋሱ 15 ቀን ሙሉ ሰማያዊ ሳያዩ በውሃ አውሎ ንፋስ በተመቱ ጊዜ ይገርማቸዋል። ተስፋ ቆርጠን ነበራል። ስጋ ሲበረታ የእግዚአብሔርን ተስፋ ያስረሳል፣ አለኝታነቱን ያስረሳል። እኔ እንዲህ አደርግልሃለሁ ብሎ ተስፋ ነግሮ መንገድ ላይ ያስቆመሃል። ዘርህን እንደ ሰማይ ከዋክብት አበዛዋለሁ ተብላ ሳራ ተነግሯት፣ ስጋ ውሃ ግን አሸነፋት። ግማሽ ላይ እኔን እግዚአብሔር ዘጋኛለች እግዚአብሔር የሚከፍት እንደሆነ የትውልድ እናት እንደሆነች የእስራኤል እናት እንደሆነች ነግሯት፣ መንገድ ላይ ግን ደከማት ሳራ። ስለዚህ የራሷን መንገድ ተጠቀመች፣ ለባሏ ወስዳ ባሪያዋን ሰጠች። በሕይወቷ ውስጥ ፈተናን ጋበዘች፣ ጦርን ቀስትን አመጣች። በኑሯ ውስጥ ተወጋጅ ሳራ በገዛ ምርጫዋና ውሳኔ በችኩልነቱ ስጋዋን በማዳመጧ ዛሬም ሳራ አለች በየቤቱ የእግዚአብሔርን ተስፋ መጠበቅ የሚከብዳት እግዚአብሔር በመከራ ጊዜ እውነት የማይመስላት፣ በመከራው ጊዜ እግዚአብሔር እውነት የማይመስለው የሚጨነቅ ሰውነት ያለው ብዙ ዳዊት አለ ዛሬ በየቤቱ ደግሞ እንደገና ልብን በእግዚአብሔር አበርትቶ ያንን መንፈስ መዋጋት ይቻላል። የዳዊት ትልቁ ነገሩ ምንድነው? ልቡን በእግዚአብሔር ላይ አበረታ። ጫናዎቹ ብዙ ነበሩ። ህዝቡ ይጮሃል ልቡ ይጮሃል። ልጆቹ የተወሰዱት፣ ምሽቶቹ የተወሰዱት ከውስጡም ከውስጩም፣ ከተከበበበት ከበባ መካከል የለም እግዚአብሔር አለልኝ አለ። እግዚአብሔር ደስ ይለዋል እንደዚህ ሲታመኑ፣ በመከራ ላይ ሲታመኑበት፣ አስጨናቂ በሆነ ሁኔታዎች ሲታመኑበት፣ በሞጥላ መካከል ሲታመኑበት፣ አምላካችን ደስ ይለዋል። ያለ እምነት ማንም እግዚአብሔር ደስ ሊያሰኝ አይችልም ተብሎ ተጽፎአል። ልቡ በረታ። ልባችሁ ይበርታ። ምን እንደሆናችሁ አላውቅም፣ እግዚአብሔር ግን ያውቃል። ልባችሁ ይበርታ። የምትሰሙት ያስጨንቃችሁ፣ የምታዩት ያስጨንቃችሁ፣ የገጠማችሁ ያስጨንቃችሁ፣ ያስፈራራችሁም ያስጨንቃችሁ። ልባችሁ እግዚአብሔር ላይ ይበርታ። ስጋታችሁም አስጨንቃችሁ፣ ሕመማችሁም አስጨንቃችሁ። ሕመም የሚባል ነገር ቤታችሁ መጥቶ ከሆነ ውለታችሁ ያስጨንቃል ዕዳችሁም አስጨንቃችሁ ልባችሁን በእግዚአብሔር አበርቱ። እነዚህ ነገሮች ሁሉ እኛ እናንተ ላይ ድንጋይ ሊያነሱ ይችላሉ። በፍጹም ልባችሁን በእግዚአብሔር ሊያበርቱ ፍጻሜው እጅግ ያማረ ይሆናል። ምስጋና ይሆንላቸዋል። ዳዊት ይህን ሁሉ ቁጣ ማዕበል አሳልፎ ሚስቶቹን ልጆቹን ማርኮ ምርኮ አምጥቶ አድርጎ በድል በክብር ተመለሰ። ልቡን የጣለበት እግዚአብሔር ረዳው። ጌታ አለህ አንተ፣ ጣልከኛ አንተ ብሎ ቢሆን አልቆለት ነበር። ይህንም ታሪክ አናገኘውም ነበር። አትሸነፉ። በስሜታችን በወከታችን በሚገጥመን በምናየው በምንሰማው አትሸነፉ። ሁሉን የሚችል አምላክ እግዚአብሔር አለ አለ ብዙ ጋኔን እንዳለባት የተነገራት አንዲት ሴት አግኝቼ ነበር። አንድ ቤተክርስቲያን ላገለግል ሄጄ ስጠመቅ ብዙ ጋኔን እንዳለባት ሰው ተነገ ጮኩኝ፣ ብዙ ጮኩኝ አለችኝና ከዛ በኋላ ምን አለችኝ? ግን አለች እኔ እኮ እግዚአብሔር ቤተ መቅደስ ነኝ። ይህኔ ጌታ እኮ እኔ ውስጥ የሚያደርገው ጌታ እኮ በሁሉ ላይ ሥልጣን አለው። ለቀው ይወጣሉ፣ ሥልጣን የላቸውን በእኔ ላይ አለች። ያች ሴት ያች ሴት ፍጹም ጤና ነው የምትሆነው። ልቧን በእግዚአብሔር ላይ አበረታች። ተወዳጆች እግዚአብሔር ጸጋ ይደግፋችሁ፣ ልባችሁን በስሙ አበርቱ። ብዙ በረከት ያለው አምላካችን እግዚአብሔር ሁላችንን ይባርክ። እግዚአብሔር ቸርነት የእናታችን የእመቤታችን ረሌት በረከት የምላ ጥበቃ አብሮ ሊሆን ቶምቱ ላይ ኮሜንትና ላይ ካድርጋችሁ ስለምትወጡ እግዚአብሔር ዘራችሁን ይባርክ። ማሳሰቢያ አይናት እርሱ ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም